ምን? ቆይ የእኔ ቆንጆ ምን የምትደርጅው? ግቡ ግቡ እና ኮንግራ በሏት። እንኳን ደስ ያለሽ የእኛ ቀብራራ ቀብራሪ። እና ደግሞ ቆይ አንድ ነገር ልናገር ፈልጋለሁ። በቃ ልውጣ ስለሆነ ብያለሁ። አላ እንደዚህ በደቂቃ ውስጥ ልክ ቲክቶክን ኢትዮፕላ ልክ ስጨርስ ገብተው ሊብ ከፍተው ወዲያው በዚህ ሁሉ ስድብ ናዳ እንደ ልጅቷ እኮ አሟት ነው እኮ። ልጁ ይዟት የመጣው እሱም እኮ እሷም እኮ አታውቀውም፣ እየተናገረች ነው። ፊቷ እኮ ያስታውቃል አሟት እንደሆነ። እንዴት ለምትሰድቧት ልትበሏት ነው እንዴ? በኢየሱስ ክርስቶስ ከመቼው አልቆ አልቆ ል- ንግግራቸው ከመቼው ገብታቸው ቲክቶክ ላይ ልጥፋችሁ የምትሰድቧት፣ በውጭ አሁን ቁጭ ብላችሁ ትሰማላችሁ። እግዚአብሔር የሰራችሁን ይስጣችሁ። እግዚአብሔርና እና እናንተ ማዳም ቤት ቁጭ ብላችሁ አያሳልፍላችሁ። እድሜ ለካ አልኩ እኔ ማዳም የታ እንደ አፋጥላቸሁኛሊትእን ሊገሏት ነውእን ሊሏት ሊገሏት ሊበሏት ደግ አደረገች ካደረገችም ደግ አደረገች ምን አገባችሁ ምንም ታድርግ ልጅቷ አጣልሽ አለችኝ እሷ እኮ ጭንቅላት ያላት ልጅ ናት እ ጭንቅላት ያላት ልጅ ናት ደግ አደረገች ካደረገችም አፈር ብሎ አፈር ያስበላችሁ

በእናታችሁ በተራ እናውራ። እናንተም እንዲ ሁሉም ሰከረ፣ ከስካርም በላይ ነው። ዛሬ ማለት ነው ለእኛ ለደስታ ቀን ነው፣ ለጠላት ግን የለቅሶ ቀን ነው። ሰላም ሰላም፣ ይህት ያመሰግናለሁ ስላስገባሽኝ። ሰላም ናችሁ። እንኳን ደስ አላችሁ። መጀመሪያ እንኳን ደስ አላችሁ፣ እና የሚዬ እንኳን ደስ አለሽ። እንኳን እንትንሽ ነግ ምንድን ነው ይሄ? ላብሽን እንኳን አገኘሽ፣ ላብሽን፣ የተሰደብሽበትን እንኳን ደስ አላችሁ። የኔ አጋጣይ፣ የኔ ጀግና እንኳን አበቃሽ ለዚህ።

ተደስቻለሁ ማለት ነው። እና እንግዲህ ቀጣዩን አላህ ነው የሚያውቀው። አላህ ያስተካከልልን ሁሉንም ነገር እና ይም እዛ ጋ እዛ ጋ ያሉትን አትይዋቸው። እነሱ በቃ እነሱ እንዲ ናቸው። ይቺን አገኙና በቃ ሮጡ። ይቺን ጫፍ ሮጥ፣ ጫፋን ይዞ ሮጥ። በቃ እሷ ላይ አሁን እነሱ ሲፈልጉ የነበረው ይቺን ነበረች፣ ይቺን ነበረች። እንትን ስለው የነበረው ሲፈልጉ የነበረውና አግኝቶ አሉ። ምንም አይደለም፣ ችግር የለውም። እሳት አጥፍታም አይደለም፣ አሟት ነው። አሟት ነው ይዟት የሄደው ወደ ቤት። አሟት ነው ይዟት የሄደው ግን አለደ እነሱ ይሄን ነበር የፈለጉት። ልጅ ይሄን ነበር ውድ ይታወቃል። ከይቅርታ አርግልኝና መሃል ላይ ገባሁ እንጂ ልጁ በተሰብ ነው ይታወቃል። ኦኬ ይታወቃሉ። አሪፍ ነው። ለተንኮል ነው ይቼ የመጣችው። ታዩ ማንቺ ያነ ሰራቸው እና እንግዲህ አትስደዋት። እስቲ እስቲ ተዉ እስቲ እንደይታችሁ እዩ። እሱን ማትደቡ እስቲ እኩል ሁኑ። በቃ አንድ አንድ አይነት እይታ ይኑራችሁ። ተዉ ተወካችሁ እላችኋለሁ። እና እነዛማ እያጠቡ ነው፣ ይጣባቸው የሚያጥባቸው ነገር አኡዙ ቢላ ምን አይነት እኔ እንደዚህ አይነት ሰው አላየሁም። ወላህ እንደዚህ እንደዚህ ጫፍ ይዞ የሚሮጥ ወይኔ ጉዴ ጉገርማችኋል። እኔ ሁን

ወይኔ በጣም ያስጠላል። ወይኔ በስመ አብ እሱን አዋርዳለሁ ብላ እሳተዋረደች ምናምን እያለች ስድብ ካፋ የሚያወጣው ጭቃ ጭቃ እኔ እንኳን አልገጠመኝ እንኳንስ ያላየሁት ኧረ ጨቆርኔ ያለ አልዞርም ዛሬ። እንኳንም አልሰማሁት እንኳንም አልሰማሁት ዛሬ ይሄን ስድብ ያለው ማይገባ ስድብ ሲያስጠላ የማይገባ አይገባትም አይ እኔ አንድ ነገር ማለት ፈልጌ ነበር ዛሬ አሁን እሱ ገብቶ ነበር ላይፍ ላይ ትናንትና አሁን እረፉ ብላ የእሷንም የእሱንም ኦዲንስ ነው የተናገረችው ዛሬ እኔ እሱን የጣልችው አይደለም እሱ ነው የምወደው እሷንም ነው የምወደው ግን ዛሬ አሁን መናገር ነበረበት እናንተ በተሰምዘት ዝቁኛ ትሳደቡ እረፉ ማለት ነበረበት ከሚንም አትሳደቡ ብሎ ማለት ነበረበት እኔ እየተቆየ ተሳደቡ አስከፒ ማን የተሰፈሩበት እዛ ጋር አንድ ቁጥር እየጻፈች አስገብቻታለሁ። ኔትወርክ ያላት መሰለኝ። እንኳን ደስ ያለሽ፣ እንኳን ደስ ያለሽ። እዚህ ጋር ያላችሁ እንኳን አብሮ ደስ አለን። እንዴት ናችሁ? ሰላም ናችሁ! እኔ ደግሞ እየጨፈርሽ ነው ብዬ እየተሰባበርኩ ስመጣ!

አረ በእናትሽ እንዴት እንደሚሳደቡ ብታያቸው! በስመ አብ ወወልድ፣ በእውነት ከነሱም ከሴት ልጅ የማይጠበቅ ስድብ እኮ ነው የሚሳደቡ ሰዎችን አለመስማት ጀግና ስለሆነች እኮ ነው ስለምትተማመን እኮ ነው በራሷ። ችግር የለውም ችግር የለውም። በዳኒ በዳኒ በ አልፈዋለች ታልፈዋለች። ይሄንም አራም ሁላ እያሩ ይቀራሉ እንጂ ባካቸው። ባለፈው በዳኒ ጊዜም አልፈዋለች አልፈዋለች። ያንን ጊዜም አልፈዋለች። ይህንንም ታልፈዋለች። ይሄ ደግሞ ቤተሰብ ነው። መጀመሪያ ጣፈው ከባለፈው ከሳምሪ ጋር አብረው ሰርቷል። መጀመሪያ እየዩ አስተካክለው እ እስኪ ማነው ሳይለንት አድርጉ፣ ሳይለንት አድርጉ። እቃውን የሚንቆጫቆጨው እንዴት ብለን እንስማ። ለቢቻ ቢቻ አውሪ ሽም ሀናን ውሪ አሚራ ወጣች፣ ግለጡ። ምን ሆና ነው? አሚራ ወጣች። ሀናን አውሪ ሀናን ያላችሁ አውሮ አንዳችሁ። ሀናን ድምፅሽ ርቋል። ድምፁ አርቋል። ምን እንደሆነ አላውቅም። ስልኬ ነው መሰለኝ። እናንተ አውሩ በቃ አውሪ። አሁን አሪፍ ነው። እሷ ያለች ምን እንደሆነ ጠይቅ። መጀመሪያ ማን እንደሆነ ጠይቀሃለይ ብለዋለች ማን እንደሆነ ጠይቅ እንትን እያለችው ነበር። እሱ ግን ሊረዳ አልቻለም መሰለኝ። ኖ እንዴ፣ ካራክተሩ እንዲሆነ ነዋ መጠቀም ያለበት። ምን ሆናችሁ እናንተ? እኔ ግን እንደ ብርጭቆ ሲሰበር አብሬ ተሰበርኩኝ። አረ ሮ አታይም? እንደ ዩዘርዬ እነ አብርሃም ኬክ ሁሉ እየተመረገ በጥፊ እየተመታቱ፣ እረሳችሁት እንዴ? ስራ ከሆነ እንደዚህ ነው። መስለሽ እና ሆነሽ መገኘት ነው ብሏል ብሩኬ። ወይኔ ደግሞ ልጁ ደግሞ ተንኮሉ ተንኮል ነው እንዴ! ቀረችብህ አላለውም። በሩ ላይ የተሰጠው ካራክተር ነዋ። ቀረችብህ ብሎ ቁጭ ቁጭ አፈንጭስብሎናእሱ ፓርት ላይ አናደዳል ልጁ ውጣ ሲለው እንደው እኔ ከጠገቡ ቢሆን ምን አይነት እሱ አንተን ነበር የማስወጣህ እያልኩኝ እኔ ቆይ ልጁ ፋሚሊ ነው ወይስ ምንድን ነው? እኔም ግራ ገብቶኛል። ልጁ አደገ አይመሳሰልም እያሉ ይዛኛላችሁ ነገር ከሳምሪ ጋር ሰርቷል ባለፈው ከሳምሪ ከሳምሪ ጋር የመጣው ልጅ ነው የሚመስለኝ በጣም አፌ ያፌ ቁርጥ ህይወት፣ በጣም ብራቡ አመከ ምናምን ሁኖት አላው አመከ አፈቅርሻለሁ ብሎ የመጣው ከስብረት ጋር ትዝ አላችሁ? የብሩኬ ዘመድ የአክስቱ ልጅ ህይወት፣ እሱን ነው የሚመስለው፣ መልኩ ቢቀያየርም፣ በፊት አድጓል እንጂ ቅላቱ ምኑ ነው። አንዳንዶቹ ደግሞ ከፍጤ ጋር ይተዋወቃሉ ይላሉ። ኖ ኖ፣ የሰው ፋሚሊ ነው ቤተሰብ ነው፣ አትጨናነቁ። እንዴት ናችሁ? እውነትሽን ሰላም ነው። እነሱ ለሰራተኝነት ሀይሚያት ትጠቀማቸውም ማለች እውነቷን ነው። ይተዋወቃሉ። የማያውቁትን ሰው እንደዚያ ያደርጉት? ኖ ኖ ኖ ኖ ይተዋወቃሉ። በደምብ ጌታን ይተዋወቃሉ። አሁን አጅሬ እንትኖች ሄደው ፈልቅቀው ያወጡት የለ እንዴ? ለማየት ያብቃችሁ። ደግሞ ምን ያደርጋሉ? ፎቶዋን በፖሊስ እንትን ገና ታርበደብዳቸዋለች፣ ታርበደብዳቸዋለች። ምድረ ቅዘና ሙሉ አንቀጠቀጠቻቸው እኮ ማርያምን፣ አንቀጠቀጠቻቸው አለች እኮ ጨጓራችሁን ለምን ታቃጥላላችሁ ብላቸዋለች።

ኮንግራ ፎቶ አለጥፈው ኮንግራ እያሏት ነው እንጂ ስድብ የለም፣ እሱን አይሳድቡ። የእሱ አውዲየንሶች ማን ቤት ነው? የሆነች ቤት ልጅ ቤት ተሰብስበው እንትን እያሉ ነው። መሬት አንቀጥቅጥ የሆነች ልጅ ነች እኮ አንቀጥቅጥ ጀግና እንደ እንደ እንትኗ ነች፣ እንደ እህቷ ነች። እኔ እሷ ተታልኩ መዘግዘቅ ተወጭ ኳለች እኮ እኔ ለእሷ ምባት እቻለሁ።

ቆይቶ ብሎ ይፈርዳል እኮ ሰኒ እኮ በጣም ጀግና ናት። ሰኒ እኮ ትታ ነው እንጂ እኮ ታንቀጠቅጣት ነበረ። እሷ እዛ ቦታ ስለሆነች ነው እሷን እንደዚህ የምትላት ሸርሙጣ። መቶ ዘጠና አንድ ችግር የለውም ዘጠኝ ሰዎች ብቻ ነው ያሉት። ታያቸው እቺ በእናትሽ፣ እቺንማ እንደ ሰው አትቁጠሯት። እቺ እቺ ድብና አርጋ ሰባተኛ ታውቃላችሁ፣ አዲስ አበባ ሰባተኛ ሰርታ ነው የመጣችው። እቺ እንትን በእንትን ላይ አስፋልት ለአስፋልት ስትንከባለል ያደገች እቺ፣ ውሻ ውሻ፣ የት የሚወለድ ውሻ ውሻ ሰይ እሱ ሁን ምን ቤት ነኝ ብላ ነው እንደዚህ የምትሳደበው? ምን ሆንኩ ብላ ነው ዛሬ ወንድማችን ትላለች። የታወቀውና ነው ወንድማችን የምትለው።

ፍትህ ያጣች እናት ስትጮው እንደዛ ላሊበላ ሆና ብትለፈልፍለት ላገሯ ልጅ ምን አለበት? እንደዛ ተደፍቶ ያን የመሰለ አንበሳ ልጅ ሲሞት ላሊበላ ለማንም ኢትዮበር በር መታ ለለለለ ትላለች። በዚህ በተጣመመ ንግግሯ ሰላም ሰው አይደለችም፣ ሴጣን ወልዶ ያሳደጋት። እዚህ ጋ ማንም አይደርስባትም እኮ ከሀይሜ፣ ቆንጆ ማንም አይደርስባትም። ምድረ ኧረ በስመ አብ ኧረ በስመ አብ